አማራው የምታየው ጦርነት ውስጥ ነው። ትግራይ ጋር ጦርነት ማድረግ ይፈልጋሉ። ኤርትራ ሂዶ መዋጋት ይፈልጋሉ። ከልሚ ከዚህ ቡድን ጋር ሆኜ ህዋትን እዋጋለው የሚል ሪዝን ይዘህ የምትመጣው ሰውዬ ጀስቲፋይ አድርግልኝና እስቲ ልስማ። በቃ የሆነ የሚሰማ ይህንን አገሪቷን በዚህ ደረጃ ምስቅልቅሏን አውጥቶ እያወደመ ያለ ሀይል የቲፔሌፍ ይል መርስ ነውና ናብረህን ተዋጋ ሲል ማነው? ይህን ጥያቄ እያቀረበ ያለው ይሄ ሆዴድ? በምን ምድራዊ ሰማያዊ ምክንያት ነው ከአብይ ጋር ሆነህ ቲፔሌፍን ዋጋለሁ ብለህ ልትዘምት የምትችለው? ቲፔሌፍን ጥላው፣ ቲፔሌፍን አትውደደው፣ ቲፔሌፍን የምትታገለው ይሁን ዋሬቨር፣ መብት ነው። ከአብይ ጋር አላያንስ የምትፈጥረው ግን ብል ኢትዮጵያን ለማዳን ወዲሚን እንዴ? ነው ኢትዮጵያ ምድ ነው በዚህ መንገድ ኢትዮጵያ ድምጥማጧ እየጠፋ ያለው በምን ምክንያት? ይሄ የምናየው ነገር እኮ ነው። ኢኮቱዝ ሪያሊቲው ጋር ንቁም ነው እኮ ተደጋጋሚ ጥያቄ። ከዛ ነጥልና ቲፔሌፍ የሚባል ኃይል ምንድነው? መሰረታዊ ችግሩ የኤርትራ ጉዳይ ምንድን ነው? ከኤርትራ ጋር የሚፈጠር ስምምነትና አሊያንስ ምንድን ነው ሊሆን የሚችለው? ከቲፒኤልኤፍ ጋር የምትነጋገር ከሆነ ምን በምን መሰረታዊ ነገሮች ነው ልነጋገር የምችለው፣ እሱን ለይተህ ልታወጣ ትችላለህ። አይ አልፈልግም፣ አያስፈልጉኝም ካልክ ትግሉን የምትመራው አካል መበየን ያንተ ድርሻ ነው የሚሆን። ደጋግመን እንደ ማሳሰቢያ ያመጣ ነው። የአማራን ህዝብ ትግል የምትመሩ አካላት ከማን ለምንድን ነው፣ በነገራችን ላይ ፎከስ አድርገን የአማራን ህዝብ ትግል የምትመሩ የሚለውን ማነሳው ደጋግሜ የአማራ ህዝብ መሰረታዊ ጥያቄ ሰውነተኛ ነባር መገፋትና መሳደድ ጋር የተያያዘ ነው። ከህልውና ጋር ከመጥፋት ያለ መጥፋት ጉዳይ ጋር የተያያዘ ነው። ሲምፕሊ የወሰንና የድንበር ጥያቄ ብቻ አድርገህ አትውሰደው። የኤግዚስተንስ ነው፣ የመኖር ያለመኖር ጉዳይ ነው። በኢንታይር ህዝቡ በውጭም በውስጥም ያለው አማራ ስለሆንክ ካራክተር አሳሲኔሽን የሚሰራብህ የኦዴድ ቡድን ይመጣል። ዘር ማጥፋት ይሄ ነው። እንዲተዋር ነው ነው የሚያጠፉ ላለ መጥፋት ነው የምትታገለው እየት በስብናህን ይገልሃል አነሳን፣ እኮ ቅድም እስኪታክተን የስብና ገደላ ቡድን አደራጅተው ኦህዴዶች እኮ በሁሉም መስክ ያሏቸውን ካድሪ አሰማርተው እኮ ነው ስብናህን ለመግደል የሚሰሩት። ቅጥረኛ ይዘው ከአንተው የተወለደ ከአንተው ወንድሜ ሆነውን ደግሞ ቅጥረኛ አድርገው፣ ሁሌ ምሳሌ ማድርገው ጎቤ መልኬን ከጎኑ የገዛ ወንድሙን ከጎኑ የገዛ ወገኑን ዘመዱን እንደገዙት ሁሉ ማለት ሰው ከአጠገብህ ወገን የምትለውን ገዝተው ስንናህን ሊገሉት ይፈልጋሉ። ቢኮዝ ዩአር አማራ ሌላ ምክንያት የላቸውም። በፍጹም አያምኑሁም። ሰው ከኦዴድ ጋር በመሆን ምን አትርፈ? ታስታውሳላችሁ ጸጋ አራጌ የሚባል የብአዴን ሰው ያን ጊዜ ማነው ነው ዮሐንስ ዋያለው፣ ገዷ እንዳርጋቸው፣ ወዘተረፈ ንጉሱ ጥላሁን አይ መስመር እየሳተ ነው የሆነ ነገር እያሉ ነው የሆነ ማንጎራጎር ፈጥረዋል። ምናምን ሲባል አሁን እንደ አብይ አህመድ ሊያደርገው እንደተዘጋጀው ሹምሽር ሹምሽር ብሎ ነው አደለ? ብትንትናቸውን ያወጣው ባዴኖቹ፣ ብትንትናቸው የሆነ የባዴንን ቡድን ከስልጣን አባርሮ የሆነ አካል ተክቶ ስላመጣ ግን አማራ ክልልን ገዛ ወይስ እንዳውም ወደ ባሰ ጦር አውድማነት እንዲቀየር ምክንያት ሆነ? ጫውታውን ይጫወተዋል ፐንሲከልሱን ሳያየው ነው የሚገባበት። መፈጠሩን እስኪ ጠላ ድረስ ገብቶ ጭዳ እየሆነ ነው። አማራ ክልል ላይ እኮ እያነሳ ነው። የአማራ ህዝብ የተጎዳ ነው፣ ምንም ጥርጥር የለም፣ ጉዳት አለው። አብይ አህመድ ግን ሰራዊት አሰማርቶ እሱ እንዳሰበው የሆኑ አመራሮችን ጠረግረግ አድርጎ ካባረረ በኋላ ትንሽም ጉርምምታ ያመጡትን ሶ የራሱን ምስለኔ መልሰው ህዝቡን የሚሳደቡ ምስለኔዎች አስቀምጦ አማራ ንገዘዋለው የሚል ነገር ነበር አይደለ? ተልሞ አልተሳካም ነው ራሳቸውን እያጠናከሩ ያሉ አካላት በኢኮኖሚም በትጥቅም በምንም እያጠናከሩ ያሉ አካላት መስከን፣ መነጋገር፣ ማሰብ መፈራረጁን ምናምን ትቶት ትንሽ ሰከን እያሉ ሁኔታዎችን ማሰብ እንዴት ምን መውጫ መንገድ አለ እንጂ ዘሴም ነገር እያቦካ ከሄድ ዋጋ የለው። አዳዲስ የፖለቲካ ድርጅት ተፈጥረናል ብለው ተፈጠሩ ምን ሰዋት ኢህአዴግ ሲያራምደው ከነበረው ቲፔሌፍ ሲከተለው ከቆየው የአቤታዊ ዲሞክራሲ እስረኝነት ወጥተዋል ወይ ብለህ ስጠይቅ፣ የለም ይሄው ህገ መንግስት ይቀጥል ይላል። ይሄው ፌዴራል ስርዓት ይቀጥል ይላል። አብይ አህመድን እኔ ልቀይረው ይላል። ስትቀያየር ብትውል ምንድነው የምትፈይደው? ነው ጥያቄ የሚነሳው። ኦፍኮርስ ጊዜ ሳይጠፋ አብይ አህመድ መቀየር አለበት፣ ምንም ጥርጥር የለው። ማንም ሰው እውነት እንነጋገር፣ በዚህ ደረጃ በድፍረት ቦልድ የሆነ አቋም ይዞ የሚመጣ እንደሌለ በደንብ አውቃለሁ። በነገራችን አብይ አህመድ ኤርትራን ወጋለው ሲል፣ አይ የልዋላዊነት ጥያቄ ምናምን የብሔራዊ ጥቅም ምናምን ብሎ እንዲ ልባል ይችላለው ምናምን ይችላለው ብሎ ስጋት አለ። ቦልድ ነው አቋም ሲይዝ እንደዛ ነው የምንመጣው። ቦልድ ነው ነው የምንመጣው። ከዛ የሚመጣውን መሸከም ነው የምን አራግፈ ከትከሻ ላይ ብሄር ነው ሀሳብህን ብቻ ገዢና ጥሩ ሀሳብ እንዲህ ልባል እችላለሁ እንዲህ ሊለኝ ይችላል ምናምን ብለ እያሰብክማ የሀሳብ ነፃነት የሚባል ነገር አይኖርም። ሀሳብ እኮ የሚባለው በነገራችን ላይ ስድብ እና ልዋል ታ እኮ ሀሳብ አይደለም። የመሳደብ እኮ በነገራችን ላይ ብልግና እንጂ እኮ መብት አይደለም። አንዳንዱ የሀሳብ ነፃነት የሚለው ብልግና፣ የውሸት መረጃ ምን የሌለ መረጃ እየነዛ እየዘረዘረ ከዛ በኋላ ሀሳብ የታፈነ? ሀሳቡ የውሸት መረጃ ነው እንዴ? የውሸት መረጃማ ወንጀል ነው፣ በህግም እኮ ያስቀጣል። የተሳሳተ መረጃ ህዝብ መስጠት እኮ ሞራላዊም አይደለም፣ ህጋዊ አይደለም። የሌለ ነገር እየነዛሁ ልቀጥል እንደፈለግኩ ምናምን የሚል ጫወት አኮ የለም። ማንም ሰው ቢሆን ስሁት መረጃ ሲያመጣ ልክ አይደለህም ነው መባል ያለበት። ጠቅላይ ሚኒስትሩ የወደት ተጠሪ በወልቃይት ደግሞ ምዕራብ ትግራይ የወደት ተጠሪ ጌታቸው ረዳ የሆነ ሚዲያ ላይ አልጀዚ ሆን ለንደን ሄዶ የነገረን ምንድን ነው? የለም ጦርነት የሚባል የለም። አብይና ኢሳያስ የጦርነት አስከፊነት ስለሚገነዘብ ወደ ጦርነት አይገቡም። እና ቤት በኩል አልፈ ነው አሰብ። የሰው ቤት የምትገባበት ከአዲስ አበባ አፈናቅለ እንዴት ብለ የምትገባበት? እንዴት ብለነው አስመራ ኮሪደር የምትገነባው የግድን አስመራ ዓሰብ ብለህ ኤርትራን እንዳታጣ ወየውልህ የሚለው በጫለ በሌና ዲና መፍት የሚባሉት አጋሰሶች ቤት በኩል አልፈው ነው ወደሽ ነው ቆማጤት ብሏሃል። ዶክተር ደጀኔ ስኒማሮ እና ወደሽ ነው ቆማጤት ነግረዋል። እኔ ነግረ ያለሁ እ ተመኝተሃልና አለፍ ተብልሃል ብያለሁ ባለፈው እ አለፍ በል መመኘት ሌላ ነው እስኪ በተግባር ሂድበት ሲል ምን ሆነ? ከዛ ለካ መጥቶበኝ ለካች ጽምዶ መሰረት ትጥላለች፣ በደንብ ኢስታብሊሽ ተደርጋለች። እና ስልጣኔ አደጋ ውስጥ ገባ። ነው እንዴ የማይባል ነገር ነካክቶ ኦህዴዶች የሚሉት ነው ምንድን፣ አባዱላ የሚለው ምንድን ነው? ምንም አሰብ የሚለው ነገር ከአፉ መውጣት አልነበረበትም። ምክንያቱም እዚህ አካባቢ እኛ ሌላ ስንት ጠላት ውስጥ እየተማታን እየተባታ፣ ሌላ አራት ጠላት፣ ሌላ ትልቅ ጠላት እዚያ መፈብረክ አልነበረብህም። ሰውየው ደግሞ አንዴ ተዋርጃል፣ በዛው ሊቀጥላል። አሜሪካ፣ አውሮፓ፣ ቻይና ነግረናቸዋል። ሽማግሌ ምናምን ብላችሁ ካልመጣችሁ በስተቀር አንሰማችሁ፣ ልታዘናጉን ግን አትሞክሩ፣ ሲል ቆይቶ ጌታቸው ደግሞ እዛ ሄዱ ለኢንተርናሽናል ኮሚኒቲ ምን ይላል? ጦርነት ማ የለም። እዛም ኢሳያስም አብይም የጦርነት አስከፊነት ስለሚያውቁ ጦርነት የለም ይላል። እና ደብረ ጽዮን ወይ የትግራይ ህዝብ ነው የጦርነት አስከፊነት የማያውቀው? የትግራይ ጉዳይ ሲመጣ ይህን ሁሉ እንደዚህ ሲላይ ነበር የጦርነት አስከፊነት አያውቅም አብይ አህመድ በበቅባቅ እንኳ አብይ አህመድ አቅም እንዴ? የፒስ እንደ ሴኩሪቲ ፒ ኤች ዲ ሙሩቅ ነኝ የሚል ሰው አለ እንዴ? ወታደር ነኝ የሚል ሰው አለ እንዴ? በሚሳይል ስንት ጓደኞች አጣው የሚል ሰው አለ እንዴ? አቅም ማለት ነው። ማዘናጊያ ነው። እነሱ ብቻ ናቸው ፖለቲካ የሚገባቸው። አራት ኪሎ ምን ኩክ ይደረጋል፣ ኢህአዴግ ምን ብልጽግና ምን ተወያየ፣ የኢትዮጵያ ጀራሎች ምን ተወያዩ። በሰከንድ በማይክሮ ሰከንድ አስመራ ትገባለች። እኔ አልጠራጠረም በዚህ አስመራ ትገባለች፣ መቀለ ትገባለች። እያንዳንዱ ምን ምን አለ? ምን ጥርጥር አለ? ይሄ ይገባል። ምን ምን ኮክ እንደሚያደርጉ ቀላል ነው። ለመረጃ ቅርብ ነው። በጣም ሁሉም ቅርብ ናቸው። ስለዚህ የሆነ ነገር የሆነ ስታስብ ኮስት በነፊት አናሊሲ ሰርተ ያዋጣኛል አያዋጣኝ እንዲህ አድርገ መዝነ ነው የምታደርገው። እኔ ስናገር ነበር። አሁን ጌታቸው ዓለም አቀፍ ሄዶ ምን ይሏል? ሁለቱ ያውቃሉ አይገቡበትም ይሏል ግን አሰብ አዲስ አበባ ሲመጣ የስምረት ስብሰባ ላይ ባለፈው ምን አለ? ኢሳያስ ያቋል። የኢትዮጵያ አቅም የአብይ አቅም የኢሳያስ አቅም ያቋል፣ አይሞክርም ጦርነት አይሞክሮም ይላል። እዛ ሄዶ ግን እንደዛ አላለም። ሁለቱም እኩል አላጋቸው፣ የኪቫለንስ ጉዳይ ኒትራል ነው ለመባል ኒትራል ለማለት ሁለቱም ያቃሉ አለ። አዲስ አበባ ሲመጣ ግን ሁለቱም አላለም። ኢሳያስ የኢትዮጵያ አቅም ያቃታል ነው ያለው፣ ስምረት ላይ፣ የስምረት ስምሰባ ላይ ውርደተኛ ማለት እንደዚህ ነው። እኛ የማንከታተል ይመስሏል። በየሚዲያው እምቡር እምቡር የምትለው እኛ፣ ሰከን በሉ እረ፣ ሰከን በሉ አታደርገውም። በኃይል ብሎ ነገር ትላጫለ እንጂ እላጫለ ሁሌም እላጫሉ ብሎ መሄድ የለም የ2013 የለም አሁን እድል የለም 2013 እንዲህ ያለ በሙሉ ጊዜ ተመቻችቶ በትግራይ ላይ ዘመትክበት ጊዜ አብቅቷል። እስጎን የአብይ ቋንቋ ልጠቀም ብዬ ስጎን የሚለው ቋንቋ ስጎን እንዲም አሁን በግልባጩ ነው ያለው በግልባጩ ብቻ የመቅረት ጊዜ መጥተዋል ያ ብርሃኑ ጁላ ለብቻው የመቅረት ጊዜ መተዋል ብቻው ሰራዊቱ ተበተነ ህወሀቱ ተበተነ ህዝቡም ተበተነ ብቻው ቀረ ያ ቡድን አሁን ነው መምታት ምናምን ሲልበት የነበረው ብቻ የመቅረት ዘመን ብልፅግና ነው የገጠመው መቼ ይሄ ፕሮፓጋንዳ ነው ብሎ ፕሮፓጋንዳ የብልፅግና ሰው ካለ የራሱ ጉዳይ ነው ብቻ የቀረው ብቻ አንተ ነህ። ትግራይ ከማን ጋር እንዳለች ተመልከቷን። ስንት ጠላት ቀነሰች? ስንት ወዳጅ አፈራች? ስንት ጠላት ቀነሰች? ስንት ወዳጅ አፈራች? ስንት አሊያንስ ለመፍጠር ምቹ ሁኔታ ፈጠረላት። እማቆ ነው። እኔ በኩራት ነው የምናገር። ይሄ ፈገግ እያልኩ ነው የምናገር ይሄ ንግግር፣ ውይይት እንደ ስጋት የሚቆጥረው የአብይ አገዛዝ ሲያቅራራ ሰምታችኋል፣ ሰሞኑን አደለ? በቃ ሲያቅራራ ነበረ። ኤርትራ እሄዳለሁ እዋጋለሁ። በቃ ብርሃኑ ጁላ ይወጣል ስለ ጦርነት፣ ባጫ ደበሌ ይወጣል ስለ ጦርነት፣ አብይ አህመድ ይወጣል ስለ ጦርነት። አገር እያዝለን ሲሉ ነበር። አገር ይያዝ፣ በቃ ነገሮች ሁሉ ከጦርነት ውጭ መላ የላቸውም ብለው በሀይል እንገባለን አገር ይያዝ። ኧረ እባካችሁ ነገር አቀዝቅዙ። በጦርነት ብቻ የሚፈታ ችግር የለም እዚህ ምድር ላይ በግድ እንደው በቃ የጦርነት አባዜ ብቻ ለምንድን ነው የፈለጋችሁት በጣም በተደጋጋሚ ተቃውሞ ይነሳ ነበር በጦርነት ይሄ ሰሞኑን የነበረ ቀረርቶ ታያላችሁ ምንድን ነው ያተነፈሳቸው ዲና ሙፍቲ መጣሁ ዲና ቲክቶከር ሆኗል እንደምታዩት ቲክቶክን ምናምን እያለ ሲለምን የሚውል ሆናል ምን አይነት ሰዎች እንደሆነ ይገርማል ዲና ሙፍቲ አሁን ኤርትራውያኖች ሊረዱን ይገባል እኛ በኃይል አላልንም ምናምን የሚል ነገር ውስጥ ደግሞ ገባ። አብይ የፎከረውን አልሰማሁትም እያለ ነው። እነ ልማ መርዳሳ የፎከሩትን፣ እነ ባጫ ደበሌ እንመጣላለን እመጣንልህ ያሉትን፣ እነ ብርሃን ጁላ ያሉትን አልሰማሁም እያለን። እሱ ራሱ እኮ ሲፎክር ነበር ከሁለት ሳምንታት በፊት። አሁን መጥቶ ተረዱን ሊረዱን ይገባል። የመጀመሪያ ተረዱን፣ ሁለተኛ ደግሞ በፍፁም ወደ በኃይል አላልንም ምን ትሉት አላቸው። አሁን ስለመካዳቸው ተፈጥሯዊ ባህሪያቸው ስለሆነ ችግር የለም። አላልንም እያሉ የሚክዱት እያንዳንዱ ለተናገሩት ነገር የምታውቁት ነው። ያው በማስረጃ የሚቀርብባቸው በቪዲዮም አይደል? የቪዲዮ ማስረጃ የእያንዳንዱ ንግግራቸውን የሚያሳይ ማስረጃ እያቀረብን ነው። ስንሟገታቸው የነበረው እንደዛም ነው ምንሟገታቸው። አሁን ግን መጥተው አይ አላልም አላልም አለ ዲናሞ። ከዛቻ ወደ ተማጽኖ ተሸጋገሩና የኤርትራ ተረዱን እያሉ ኤርትራን መማፀን ጀመሩ። ሶማሌላንድ ጋር ተፈራርመን አላለቀ የወደብ ጥያቄ፣ ሰበር ዜና ምናምን ነገር አሉ ከዛ በኋላ ለመቋዲሾ ተቃውሞ ሲገጥማቸው፣ ደግሞ አይ በቃ ልካችሁን እናሳያችኋለን፣ አረ ዝግጅት አድርገናል አለቀ። የሶማሌ ደግሞ ምን መንግስት አላት፣ ፈርሰዋል ምናምን ሲሉ ቆዩ። መጨረሻ ላይ ሶማሌ ጠንከር ብላ ስትወጣ፣ አለም መንጫጫት ሲጀምር፣ ወደ ኢስታንቡል ገሰገሱ። ወደ ቱርክ ሮጥ አስታርቁን፣ ብለው ኤርዶዋን ላይ እግር ላይ ወድቀው አስታርቀን ከሶማሌ ጋር ተነፈሱ። ኦዴዶች እንደዛ ናቸው። ከማንም ጋር ፎክረው አቅራርተው መጨረሻ ላይ ተንፍሰው አስታርቁን ሸምግሉ ነው የሚሉት። ቲፔሌፍንም እኮ በሁለት ሳምንት ዱቄት አረግ ነው ተመልሶ አይመጣም ምንትን አይልም ምናምን ካሉ በኋላ ሁለት ዓመት ከመዋጋት ሀያ ዓመት መደራደር ይሻላል አስታርቁን ብለው አፍሪካ ህብረትን አ እንደጠየቁት፣ አሜሪካን አ እንደጠየቁት በአሸማጋ ያርን የፕሪቶሪያ ሄዱት። ካሸነፉ ካለቀለ ዱቄት ከሆነ ለምን አሁን ጌታቸው ረዳ በጠጣው ቦድካ ልክ የሚያወራውን ሰምተህ ከሆነ ስህተት ነው። በሁል ጊዜ እንደ ምንድን ነው በቃ ፈጽሞ እንደማያስተውል እንደ ህዝብም እኮ ስለማይቆጥሩ ኮ ነው እንደፈለጉም ያጭበረብሩት። እና ለራስ ክብር ያለው ሰው ከነዚህ ሰዎች ጋር የሚደረግ ማንኛውም ዲል በጥንቃቄ ማየት አለበት። የእውነት አቅራሩ አቅራሩ። ከሱዳን ጋር ሱዳን ቦታ ተቆጣጠረች የሆነ ምናምን ትንሽ እንደ እንደማቅራራት አረጉ። የሱዳኑ ማነው አልቡርሃን ወጣና አብይ አህመድ ካህዲ ነው ራስ ገብተ ያዝ ያለኝ እሱ ነው። ከዛ በኋላ እሱ ክዶይ ነው አለ። አብይ ጭራውን ቆልፎ ጠፋ ተደበቀ። ኢትዮጵያ የምታክል ታላቅ ሀገር ታላቅ ነን ምናምንን አቅራርተው አቅራርተው አቅራርተው እና አብይ አህመድ በቃ ቴሌ ጉልበት እንዳላቸው አቅራርተው ሶስት መርከቦች አስጭኖ መሳሪያ ገዝቶ ይዞ ይመጣ ነበረ ትላንትናን ሻቢያ ሶስቱንም መርከብ በኃይል ጠልፎ አስገብቶ መሳሪያቸውን አራግፎ መርከቦች ወደመጡበት ሀገር ለመመለስ እንኳ ተደራድረው እነዛም ሀገራት መርከባቸውን እንዲመለስላቸውን አለቀ። አብይ አህመድ ጭራውን ቆልፎ ነው የጠፋው። ሶስት መርከብ መሳሪያ ተራገፈብኝ ብሎ አንድ አልተነፈሰም። ሻቢያም ወጥቶ አላቅራራም፣ ወሰድን ምናምን አላለም። በቃ ኦህዴድ እኮ ይሄ ነው ልካቸው። እውነት ለመናገር ይሄ ወጥቶ ያፍካራቴ ምናምን ቀደዳውንቶ ባጫን አምነ ታላቁ ሰልፍ ነው ታላቁ ሩጫ ምናምን በፎቶሾፕ አንገት አመጡና ምናምን ሲል የሚያጨበጭብ ሰው ነበረ። አይኑ እያየ ያ ሁላ ወታደር ፎቶሾፕ እንደሁን ራሱ የተጠቀመው ቃል እኮ ፎቶሾፕን ምንም አይዲያው እንደሌለው እንኳን መረዳት ያቅታል። ያሁሉ ቪዲዮ በቪዲዮ እየተቀረጸ የሚተለተል ሰራዊት እየነዱት እየታየ ከታላቁ ሩጫ በፎቶሾፕ አመጡና ከታላቁ ሩጫ በፎቶሾፕ እዛ ትግራይ ላይ ያለ ወታደር አደረገው ይላል። እንደው ቢያንስ የሚቀየር እንኳን ቢሆን ፎቶሾፕ ነው። ይህንን ሲልህ በጭ አይዲያው የለህም። ውሸት አምነህ ፎቶሾፕ የሚባል ነገር መታያቸውን ቪዲዮ የሚያመጣ አይደለም። ይህንን ማለት እንኳን አልቻለም። በቃ ይጨበጨብለት ነበረ። በቅርቡ አባዱላ አንድ ቃለ ምልልስ ሲያደርግ ለምንድን ነው ባጫ የተባለው የሚለውን ሲያነሳ ነበረ። በሶ በጠብጥልን ነበረ ነው ያለው። ከደረጃ ይልጋ ባረገው ቃለ ምልልስ እና ውሃውን አብዝቶት ብጭብጭ ያደረገው በሶን በዛ ባጫል ነው በዛው ስሙ ሆኖ ቀራል። በኩራት ነው አሁን አምባሳደር ባጫ ተብሎ የሚጠራበት። ምንድን ነው ወርዱ ሲል አንበጫበጨው የማለት ነው ይሄን ስለ አባዱላ ነው ያለው። ነገራችን ላይ ኢንተርቪው አለ፣ ጋዜጠኛ ደረጃ። ያ ሁሉ ፉከራ ገደል ገባና፣ ምን ስንል ነበረ? ምሁር ነኝ እያልክ ምናምን እየወጣ የምታቅራራ አብይ አመድን አምነ፣ አብይ ነገ እጥፍ ሲል በለው፣ ሂድ፣ ዝመት፣ ቀባር፣ ውጋ፣ ምናምን እያልክ ያለው እጥፍ ይልና የምን አባት ጦርነትን ይልሃል። ያሸማቀቃል ስንላችሁ ነበር። እሱ አደል ያደረገው ያያችሁት። እና አሁን ዞር ብሎ ምላሱን በቢጥቢጣ ሊበላ ነው። ወደ መለማመጥና ወደ ተማጽኖ ተሸጋግሯል። በኤርትራ በኩል ደግሞ የሰጡት ምላሽ የሚያስቅ ነው። አምባሳደሯ ሶፊያ ተስማማሪያ የምትባለው መከራው መከራው እምቢ ካለ መከራ ይምከረው የሚል የአማርኛ ተረት አለ ብላ ተረታበት ወረደ።

እንደምትሰሙት በሚደንቅ በሚገርም ሁኔታ ነው የምትገልጸው። የአብይ አህመድን አገዛዝ አፍሪካውያን በዚህ ልክ ሲረዱት የምር ኢትዮጵያውያን፣ እንደው እነዚህ በሩቅ ነገሩን የሚያዩት አፍሪካውያን በተረዱት ልክ ተረድተነዋል ወይ ብለን እንድንጠይቅ የሚያስገድድ